እግዚአብሔር ራስሽ አርገሽ ባንች እድሜ ራስሽ አርገሽ ከእናትሽ ጋር ሄደሽ ያደረግሽው እከክ ያ ኦፍኮርስ ራስ ያደረገችውን እንትን ኦፕራሲዮን ሰርጀሪ ትላለች። ዩአር ፈርስት የር ፈርስት ሰርጀሪ እኔ እንኳን አላደረኩ። የሚዛን ጊዜ ወር ፈርስት ስለ ሰርጀሪ የሚያውቅ ሰርጀሪ የሚወጋ ምን ያ የማታረጉ ነገር አለ? ምን ማታስመችው ምን የማተጠጭ ነገር አለ? ዩ ጋዴ ሚት መጠጥ አቁሚ። መጀመሪያ ለመቀነስ ስትፈልጉ መጠጥ አቁሙ። ጥሬ ስጋ አይደለም፣ ከጥሬ ስጋ ጋር ተበጥበጦ የሚመጣ የቂን ምናል፣ እሱን አቁሙ።

አንመፈትከመቀስፈት እኮ ከ ደሞ ያ መጀመሪያው ሌላ ቦታ ሄዳች ሌላ ቦታ መስሏል። ወዴት ነው ወዴት ሄደች? እዛ የለም። ሄደች እዛ የለም። እንዲነገርልሽ በፊንገርሾው በኩል በሙሉ አደረግሽ እንዲነገረል የሆነ ፎቶ ማይቼ በኢየሱስ ስም የሰውነት ጥቁረት። እኔ እኔኮ ሮማን ስትናገር፣ ሮማን ስትናገር ማለት ነው። ጸጉር ቤት ውስጥ ስገባ አለች። ጸጉር ቤት ውስጥ ስገባ አላያትም ብላ አስወጭታል። እኔ ሮማንን አላያትም ብላ አላያትም ብላ ተደበቀ ስትል ሆነ አለ አደለም። እንትም መስሉኛል። የሆነ የፉጋራ ምናምን ምናምን ነገር፣ ግን እኔ ሳይሽ፣ እኔ ሳይሽ ክቡን ያለ

ኢትዮጵያውንሽ የሚጠቀሙት ቦልት ቦልት ነው ቦልት ነው የሚባል ቦልት ቦልት ፊሊተር አለው እንዴ? ኖ ኖ ቦልት ቦተል ቦተል ይቀርታ፣ ቦተል ቦተል ፊልተር አለ። ምን አይታወቅም፣ አለው እንዴ? ፊልተር የለው ማለት ኢንስታግራም ሳለ ኢንስተግራም አለው ፊሊተር አለ አለሁ እኔ። ኦኬ ኢንስታግራም አለው አይደል? ቤተሰብ እንጃ ነው ኢንስታግራም። ኦኬ ቦታ የለውም። ኢንስታግራም ሊኖረው ይችላል ምክንያቱም አፕ ስለሆነ። ኢሞ አይደለም ቦታ። ጃኒን በቦታም ነው የማዋራችው። ዱባይ እያለች አዋራኋት እና አይ ይሄ ዱባይ ምናምን ሲሄዱ ይቀላሉ አይደለ? እሱ መስሎኝ ነበረ። ከእዚያ ኢትዮጵያ እያለችም አዋራኋት መኪና ውስጥ ሆነ አይሱባ ይሄ ማሚ ምናምን ብላ እኔ በውስጤ ስለት ቀይ ፊልተር ትጠቀሚ ይሆና፣ ገባችሁ? ጭራሽ ጨልሞ። ስታምር ስታምር እግዚአብሔር፣ ስታምር በጣም ነው የምታምረው ጃል። እኔ ጃስቲ እንደው አንድ ቀን አዋርዱልኝ እስቲ አውጥታችሁ፣ ምክንያቱም እየተቀቡ እየመጡ ስለሆነ ማለት የሆነ ነገር ለውጦ ኢትዮጵያ ተመጡም አላውቅም። እኔ እንጃ ግን ቀርጻቸው አምጦልን እኔ ምክንያቱም እኔ ማየት ፈልጋለሁ። ጃኒ በፊት ለፊት ማየት ፈልጋለሁ። በጣም ሽንኩርት ናት። ከንፈሯ ሲያምር፣ አፍንጫ፣ አይኗ ሲያምር፣ አይኗ ሲያምር፣ ፊቷ ሲያምር፣ ሰውነቷ ሲያምር፣ ሰውነቷን ደግሞ ሌላ ሰው ልኮልኛል። በነገራችን ላይ ሰውነቷ ፐርፌክት ነው። ትንሽዬ ልጅ ናት። ፐርፌክት ናት፣ ግን ትንሽ ናት። እንዴት እንደምታምር ጆን ዳንኤል ልኮል ድሮ ዱባይ እያሉ ማለት ነው። እንደዚህ ዋና ውስጥ እንደዚህ የዋኘች አንስቷት ላከልኝ፣ ለ ይህ ጌታ ላከልኝና፣ በስ በጣም ምታምሩ፣ በጣም ጃኒ ሞዴል፣ በቀን ሽንኩርት የሆነች ልጅ ናት። በጣም ታምራ፣ ሰውነቷ በጣም ሞዴል። ማለት ምን እንደሆነ ታውቃላችሁ? ያልበዛም ያላነሰን ትክክለኛውን ማስ ያዘ ማለት ነው። ስጋ አለው ሰውነቷ ላይ በቃ ዶሮ ናት ስጋ ናት የሚበላ ግና አንዳንዱ ስጋ ብዙ ነው በጣም ብዙ አንዳንዱ ደግሞ ጃኒ እና ሳምሪ በጣም የሚገርም ሰምነት የሚገርም ጃኒ ደግሞ ትንሽ ጌልጅ ናት ግን የሚሆነች ዶሮ በቃ የምትበላ ዶሮ የለችም ሽንኩር የምትጥር እንደዛ ናት ሌሎችን ተዋቸው ጭጭ ሰውነታቸው ጭጭት ያለ ምናምን ወይ ደግሞ ግርጅፍ ያለ አሁን እንደ ቅምጤ ግርጅፍ ያለ ነው ሰውነቷ፣ ግርጅፍ ግርጅፍ። ጉጉቴን ትንሽ ልጅ ናት፣ በጣም ጉጉቴ ሚጢጢዬ ናት። ጃኔ ተለቅ ትላለች፣ በጣምም ትንሽ። ጥሩ አይደለም፣ እንትን አይሆነም። ምንድነው? ሞዴ ቁንጅና ቦታ ላይ አይቀምጥ። ያችማ ዘብዘፍ ናት፣ ቅምጤ ዘብዘፍ ናት። እዚህ ጋር ተቀዳዳለች እኮ፣ ትዩርሴጎ፣ ትዩርሴጎ ትዝ ይላችኋል፣ ከእናቷ ጋር ሄደች ጊዜ የሆነ ሀገር ሄደች ጊዜ ወይ ታይላንድ ወይ ሄዳ አልነበረም? የዛኔ ተቀዳለች አሉ ተመጣለች። ሆዷን ይሄ ሆዷን ማስወጠር ማለት ነው። ሆዷን ብቻ ቆንጆ እናወጣለን፣ ቆንጆ እናወጣለን። ግን ቁንጅና የሚታየው ካለ ልብስ ነው ጋይስ፣ ካለ ልብስ ሞዴል በልብስ ብትመጣ አይደለም። ከዛ በኋላ ማሳል ትለካል ንጋር ትለካልሽ እግር ሺ ይለካል የእግር ሽፋን ይለካል ትከሻ ሺ ለካል እ ስጋ ሺ ይለካል ይለካል ስጋ ሺ የፀጉርሽ ርዝመት ይለካል ባንግ ሺ ይለካል ዓይንሽ ሁሉ ነገርሽ ተመትኖ ነው ምትገበያት ዝብዝፌ። ስለዚህ ዩ አንደርስታንድ ነው፣ ዩ አንደርስታንድ ነው፣ ዩ አንደርስታንድ ነው። የዛ ራሱ የሆነ ሰው ነግሮኛል። አልናገርም ስሙን ነግሮኛል ነግሮኛል ግን አድርጋል አለቅ አድርገሻል፣ አድርገሻል። ምን ችግር የለው። ግን ሌላው ሰርጀሪ ከኔ ጋ ተወዳደሪ ሰርጀሪ ለሰርጀሪ ነው የሚወዳደር። ዘ ሰርጀሪ ለሰርጀሪ ያ አ6 ለ6 ነል ገጠደሞ አን ሞ ከቆንጆቹ ጋራ ለምን አትደርሽም? ከእነ ቤታየሁም አትደርሽም። ከሳምሪጌም ጋር አትደርሽም። ያ ከዩቲዩብ ካባ ሳትለብስ ስትዞር አይተሻታል። አንቺ እኮ ይህን ስጋሽን በካባ ነው እንደዚህ። አሁን ስትመጣም ጀርባሽን አንድ ጊዜ ከቤታዩ ጋር የተጣሉ ጊዜ እንትን ይዛ ሰው እየተከታተላት ሄዳ እንትኑ ልታስረው ማለት ነው ይሄ ምንድን ነው ይሄ ኩርሲ ነው የሚባለው አይደል ኩርሲ ልታደርግ ሄዳ ጠፋችብን ቆየች ቆየች ኩርሲው አልዘጋ ብሏት እኮ ነው ኩርሲው አልዘጋ ብሏት እንግዲህ ኦፕራሽን ስትደረግ የነበረ ኩርሲ ነው ሰርጀሪ የተደረገት ጊዜ የነበረ ኩርሲ ነው መሰለኝ አልዘጋ ብሏት እረ ልጅቷ ጠፋች ቤታዩ ያዘቻት እንዴ በዛ በኩል እየተባለት ትዝ ይላቻት ቤታዩ ያዘቻት እንዴ ቤታዬ አፈነቻት እንዴ? ቤታዬ ፋኖ ላከች። እኔ ራሴ ደንግጬ ውይ፣ ምን ሆና ነው። ትዝ ይላችኋል፣ ኩርሲ እኮ አልዘጋ ብሏት እኮ ነው። አንቺ አንቺ ውርደታ አንቺ ብለሽ መጡት ያለሽ በድጋፍ አይደለም በዚህ በኩልና በዚህ በኩል ኩርሲ ደግፎሽ እኮ ነው የምትፈጭ። አንቺ ሰው የምናገር የለብሽ እንዲህ አይነት በድጋፍ የሚሄድ በኩርስ የሚንቀሳቀስ ሰው ሄደሽ እኔ እኮ እንደዚህ እኔ እኮ እንዲህ እኮ እንትን እናንተ በጎች፣ እናንተ ፍየሎች ጋዩ ጋደሜት ካንቺ የበለጠ በጋለ እንዴ እየተገዛሽ የምትሄጂ ቅምጤ፣ ቅምጤ፣ ቅምጤ፣ ቅምጤ ዶንት ሴ አጌን ኦኬ፣ ዶንት ሴ ገብተሽ ጌሚሽን ተጫወተሽ እንትኖች ምንድን ነው ከስተመሮችሽን አስተናግደሽ

ቅምጤ ግን ቅምጤ ግን እንግዲህ ምን እንደሚደርስብን እናያለን። ምን አባቱ ያመጣል። ከን ቶክቱ ሚ ቶክቱ ሚ አረጋው ምን የተከበርክ ሰው ነው አንተ፣ እዛ ቁጭ በል። እሷ ግን ትቀጠቀጣለች። ስሜን ውጭ ይላሃለሁ እንጂ ደርሽ ይባሃለሁ። እንተዋወቅ ፍልቅ ሰነፍ ህዝብ ያቀሃል። ሄድነለዛ ስድን ዛ አፈር ብላ ፈሬ ስበላ እከክ የኦሮሞ ሚስትን ሚስቶቻችን ቁጭ ያራሳቸው የራሳቸው ጉዳይ የራሳቸው ጉዳይ ነገ ባላችን ተዘረፈ፣ የምትሉት ያው እንዲ እያመጣችሁ እያመጣችሁ የአከሌ ሚስት እኮ እን የአከሌ ስትሉ ወንዱ በሙሉ ስ ወደዚህ መንደር እንዴ ይላል። ተበላሽ ነው ገብተንም እኔ ግን ሞዴሬተሮች ላነሳባችሁ ነው። ምክንያቱም ምንም አትጠቁም፣ ምንም ነገር የላችሁም። ሞዴሬተር ጎ ወይ እዚህ እንትን አይደለም። ሞዴሬተር አትሰሩ ምንም ነገር ጎ ገኒም የለሽም ወይራሪው ያያም የለሽም ወይራሪው ውርጅም